ለእናንተም ያው በእናንተም ጸሎት ነው እስካሁን ድረስ እነሱ ቁመው በመስፍን የተባለ በሰይጣኑ መስፍን እንደምታዩት ነው። ብዙ ነገር በእነሱ ላይ ይሴራል ያሴራል በእነሱ ላይ ብዙ ነገር ግን ከእግዚአብሔር በታች በእናንተም ጸሎት እነሱም እግዚአብሔር ይመስገን እስካሁን ድረስ። ሁለተኛ ደግሞ እስካሁን ድረስ በለፎበት በደከሙበት ብዙ ውጤት እያመጡ ነው። ይሄም የእናንተ ምርቃትም ጸሎትም ነው። እና እናንተ እራሱ ትለያላችሁ። የእውነት ቃል የለኝም ለእናንተም። እንግዲህ ዘላለም በጣም ጠፍቷል ዘላለም ተናፍቋል ዘላለም ተናፍቋል እያላችሁ ትናንት እለትም በተለቀቀ ቪዲዮ በዘበልውል ብዙዎቻችሁ እየጠየቃችሁ ነበር። እና ያው እኔም እንደናንተ ነኝ። ግን ጠፍቷል፣ ለምንደሆነ አላቅም። አንዳንድ ጊዜ ያው በስ በውስጥ የያዙትን እንትን እስከሚጨርሱ ድረስ ሚዲያ ላይ ባይመጡ የተሻለ ይመስለኛል። ትንሽ የመስፍን ነገር ትንሽ አሳሳቢ ነገር ነው። ያው እንግዲህ መስፍን ልጆቹ ከተገኙ በኋላ እያንዳንዱ የሚያደርገው ጥፊት ብሎታል። የሚይዘው የሚጨብጠው አጥቷል። የሚገባበት ሁሉ አጥቷል። አንዴ ውጭ ሄዷል ይላሉ፣ አንዴ ኢትዮጵያን ይላሉ። ግራ ግብት ነው ያለው ሰውዬው እራሱ፣ የሚሄድበት አጥቷል። ምክንያቱም በፊት የሆነ ትንንሽዬ ጎጆ ገለባ ቤት የምትመስል ምስኪን የእኔ ቤት ሂዶ ይደበቅ ነበር። አሁን ግን ስላወቁበት መስፍን መቼም የአማረ ቤት አይቀመጥም ብለው ስላሰቡ ስላጠረጠሩበት ይመስለኛል አሁን ላይ በጣም ግራ ተጋብቷል መስፍን የተባለው ሰውዬ። ከነገራችን ላይ መስፍን መስፍን መስፍን እንላለን ብዙ ጊዜያ መስፍን ግን ከሱ ጋር የሚሰራም ልክ ለነ ማህሌት እና ለነ ናቴ በጣም ብዙ ስቃይ ያደረሰባቸውም አንድ ከሱ ጋር የሚሰራ ብሩም እኩል የሚካፈሉት እንግዲህ የተያዙ ሰራተኞችም የሚናገሩት አንድ ሰውም ከመስፍን ጋር አብሮ እንደሚሰራ ነው። ግን የእሱ ሰውዬ ንትን ግራ ግብት ያለኝ ነገር እሱ እንደፈለገ ውጭ ሀገር ይሄዳል፣ ይመጣል፣ ይሄዳል። ምንም ስለ እሱ እስከሚዞርበት ድረስ ይመስለኛል አልዞርበትም። ገና የእሱ እንትን ገና ማለት የመስፍን አሁን ላይ የመስፍን ነገር እያበቃለት ነው። መስፍን በፊት ፎቶውን አያውቁትም። ዝም ብለው በስም ብቻ ነው መስፍን የሚሉት ግን አሁን ግን ፎቶ ምኑ ስላዩት በተለይ የልውል አብሮት የሚሰሩ ልጆች መስፍን ፊት ለፊት እንደተገናኙ የዛሬ ስንት ሶስት ቀን አራት ቀን በፊት በልውል የተለቀቀ ቪዲዮ አይታችኋል። ፊት ለፊት ተጋጥሞ ነበር እና ተኩስም ምናምንትን ሰውም ተጎድቶ ነበረ በዛ ሰዓት። አሁን መስፍን ብዙም እንትን አይላቸውም። በደንብ ያውቁታል። ፎቶውም ስላለ ያውቁታል። ግን ያኛው ወንበዴ ምንም ነገር ስለሱ ብዙም ሰው የተያዙትም ልጆች ስለዛኛው ብዙም አያወሩም። ግን የሚካፈሉት እስካሁን ድረስ የልጆቹን ገንዘብ ምናምን ያው፣ አሁን እግዚአብሔር ይመስገን ገንዘባቸውም በትንሹም እየተመለሰላቸው ነው። መሀሌትም እያያቸዋት ነው። እንግዲህ ብዙ ነገር እያደረገች ነው። ለእህታችንን ባለፈው ባያችሁት ቪዲዮ ለማን ነው ስሟ መጀመሪያ ለነ ልዑል መጥታ የተናገረችው መጥፋቷን እንትን ያለችላት ለእሷ ማየታቸው ሰርፕራይዝ አድርጋታአለች። እና አሁን ላይ እግዚአብሔር ይመስገን ያው፣ ግን ያኛው ሰውዬ መያዝ አለበት። ምክንያቱም ገንዘቡንም ምኑም ሲያሰቃዩ የነበሩ እኩል ስለሆነ መቀጣት ካለበት ያም ይቀጣል። እንደፈለገ አንዴ ኢትዮጵያ፣ አንዴ ውጭ አንዴ እያለ እየተመላለሰ ነው ያለው እና ብዙም በዛኛው ጉዳይ ስላላዩ፣ ማለት በደንብ ለዛኛው እንትን አልሰጡም። ትኩረታቸው መስፍን ላይ ስለሆነ ነገሩ መስፍን ከተያዘ የተያዘ ቀን በዛ ሰዓት ደግሞ በመጨረሻ እንግዲ ምን እንደሚገጥም ምን እንደሚመጣበት አያውቅም ሰውየው። ያው እንግዲህ እንደምታዩት ብዙ ጊዜ መውጫ ስላጣም ይመስለኛል ያው እነሱም፣ ለዛም አንዳንዴ የሆነ ነገር እንትን ለማለት ስኬት ለማምጣት ትንሽ የሆነ የራሳቸው እንትን ምንድን ነው የሚባለው አባባል አለ፣ ስሙ ጠፋብኝ አም ሶሪ ጠፋብኝ አባባል። ለማንኛውም እንግዲህ ሰላም ናቸው፣ ይብዛ ባሉበት እያላችሁ የእናንተም ጸሎታቸው ጸሎታችሁ አይለያቸው ጀግኖቻችን። ምንም ነገር አይንካቸው፣ ክፉ ነገር ያርቀላቸው። ያው አዲስ አዲስ አዲስ ነገር እየጠበቅን ነው በጉጉት መስፍን ተያዘ። አሁን ዘላለም ሲመጣ መስፍን ተያዘ የሚል ዜና እንዲያመጣልን ሁላችሁም ጸሎት አድርጎ ሰላም ቸር ወር እያሰማን እያልን ነው። ያው እንግዲህ አንዳንዴ ለበጎ ነው እንደዚህ አይነት ነገር ሲገጥም አንድ የአዲስ ነገር ሲኖር በሚሄድበት በሚ እንትን በሚሉበት ነገር ያው እስካሁን ድረስ በጣም ብዙ ነገሮች እየተፈጠሩ ነው። በጣም ደስ የሚሉም የሚያስጠሉም ግን እግዚአብሔር ይመስገን ማለት ነው። ምክንያቱም የሰው ልጅ በህይወት ካለ ያው ጉዳቱ ሊያገግም ይችላል። ሕይወት ካለ እግዚአብሔር ይመስገን ማለት ነው። እግዚአብሔርን ማመስገን ነው። ብዙም ሰው ቢጎዳም ያው እንግዲህ ስኬት ደግሞ የለፋችሁበት አንድ ገበሬ የለፋበት የደከመበት ውጤቱን ሲያገኝ በጣም ደስ ይለዋልና፣ እነሱም እንግዲህ ባመጡት እስካሁን ድረስ በደከሙበት በለፉበት ልፋታቸው ደግሞ እግዚአብሔር ቆጥሮላቸው እንደዚህ ስኬታማ ሲሆኑ በጣም ደስ ይላል። ደግሞ መጨረሻውን መስፍን ተይዞ የሚመጣበት ቀን እግዚአብሔር ቅርብ ያደርገው ያው እነሱም ባሉበት እግዚአብሔር ይጠብቃቸው፣ ከመስፍን ሰይጣን የተባለ ሰውዬ እግዚአብሔር ይጠብቃቸው ምኞቴ ነው። ሁልጊዜም ክፉ ነገር አያሰማን፣ ሀገራችንም ኢትዮጵያን ሰላም እና ፍቅሩን ያምጣለን። ናቲ ደግሞ ሙሉ በጤንነቱ ተመልሶ ልክ እንደ ማህሌት ቁሞ የሚሄድበት ቀን እግዚአብሔር በቅርብ ያድርገው። ያው ማህሌት እያያችኋት ነው፣ ብዙ ለውጥ አላት። እግዚአብሔር ይመስግን። እንደ ባለፈው አይደለችም። አሁን ደህና ናት። ቁማ እየሄደች ነው። ቤተ ክርስቲያን እየሄደች ነው። ከዚህ በላይ ደስታ ምን አለ? መስፍን ይህንን ሲያይ ተቃጠለ በሉኝ። በቃ መሀሌት ቁማ ስትሄድ ለመጀመሪያ ለአረገችላት ልጅ ስጠታ ስታበረክትላት ይሄን ይሄ ሁሉ ሲያይ የእነሱ ገንዘብ በትንሹም ቢሆን እየተመለሰላቸው ወደ ራሳቸው በቃ ሰውየው እያበደ ነው አልኳችሁ። በቃ እስካሁን ድረስ መቶ ሺህ ሁለት መቶ ሺህ ለሰራተኛ የሚከፍለው ብር የነ ማህሌትን ብር። እነ ማህሌት ብቻም አይመስሉኝም። ከነገራችን ላይ ሌላም ሰው ልክ እንደ ማህሌት እና እንደ ናቴ እንደነሱም አግቶ እንደዚህ ገንዘብ ያው ሰውየው ስራው በዚህ የሚሰራ ከሆነ ይሄ የሁለት ሰው የሶስት ሰው ብር ሁለት መቶ ሺ ሶስት መቶ ሺ በየቀኑ የሚያስከፍል አይመስለኝም። የብዙ ሰዎች ይኖራል ከጀርባ ምን ይታወቃል። ብዙ ጉድ እየመጣ ነው እና የመስፍን ነገር መጨረሻውን እግዚአብሔር ያሳየን። እውነት እነሱም እነ ዘላለም እነሉል ምንም ነገር አይንካቸው እያለን ክፉን ነገር ያርቅላቸው። እግዚአብሔር ደግሞም ቸር ወሬ ያሰማን። ናቲም ቁመው የሚሄድበትን ቀን እግዚአብሔር በቅርብ ያድርግልን ወደ ሙሉ ጤናው እንዲመለስ፣ እንግዲህ ሁላችሁም ጸሎት አርጉለት። ያው ትንሽ ናቲ ነገር ትንሽ ያው ጉዳት ስለደረሰበት መርፌ በየቀኑም ስለሚወጉት ይመስለኛል ብቻ እግዚአብሔር መስኪን፣ ህይወቱም ስላለች ያው አይታችኋል ከመኪና አውርደው ይወረውሩት፣ ወረብሩት፣ ቢላ ለሱ የተዘጋጀ ቢላ፣ ብዙ ታምር ብዙ ነገር አይታቸው፣ እና እግዚአብሔር ይወደዋል፣ በሕይወት ስላቆየው ራሱ እግዚአብሔር ይክበር ይመስግን። ይድናል፣ ምንም አይሆንም። ዋናው የሰው ልጅ ተስፋ ካለሽ ምንም የማትቀየሪበት ነገር የለም። እግዚአብሔር ይክበር ይመስገን ማለት ነው። ስለሁሉም ነገር እግዚአብሔር ይመስገን። ሁል ጊዜ አመስጋኝ መሆን አለብን። እግዚአብሔር ይመስገን እያልን የወደፊት ያለፈውን ትተን ወደፊት እንትን ማለት ነው ያለብን። ሰላም ሰላሙን ብቻ ያምጣልን እያልን ምኞታችን ነው። ክፉ ነገር አያሰማን፣ ሀገራችንም ሰላም ፍቅር ያምጣልን። መጪው ደግሞ አሁን በዓል እየደረሰ ነው። የግና ግና አልኩኝ፣ ያው የሙስሊሞች አልፎ የእኛም በዓል እየመጣ ነው። እግዚአብሔር አገራችሁን ሰላም ያደርገው! ጀርባው ነው እንግዲህ ልውል ልውል አልኩ። ዘላለም እንግዲህ ጥሩ ነገር ይዞልን፣ ሰርፕራይዝ ነው የሚያደርጋችሁ መስፍንን ይዞ መጥቶ ምኞቴ ነው። ለማንኛውም ጋይዝ፣ የዛሬው ቪዲዮ ይህን ይመስል ነበረ። ከተመቻችሁ ቪዲዮ ላይክ እና ሼር እያደረጋችሁ ቪዲዮውን ጀምሩ። ለምታበረታቱ የሄት ወንድሞቼ ደግሞ ከልብ ነው ማመሰግነው። ሰላም ፍቅር ተመኘሁላችሁ በያላችሁበት የዓለም ዳርቻ ወዳችኋለሁ። ሰላም ሰንብቱ። ባይ ባይ።